ታዲያ ሀብል ምናምን እንድትላልቸ ፈትቼ ነው አደል፣ በቃ መብትሽ ነው። እንኳን ፈተች ሀብሌ ሀብሌ ሀብሌን አትበል፣ ሀብሌን የሀብሌን ስም እንዳት ነካ ብላለች። እንግዲህ አሰላም አለይኩም ወራህመቱላሂ ወበረካቱ ወደና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምድሊላህ። እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። እንኳን ደስ ያላችሁ። በመጀመሪያ ብሩኬ እንኳን መጣልን፣ ብሩኬ መጥቶልናል። ያው ሚፍታ በቃለው በተናገረው ቃል መሰረት እንግዲህ ሁለቱንም ሰላም ለማውረድ አንድ ነው ይዟቸው መጥቶ እንግዲህ ብሩኬ ቤት ቪዲዮ ተለቆልናል። አይታችኋል። ሀይሚ እንግዲህ ያው ቪዲዮ እንዳያችሁት ደጋግማ ስለትላንትናው ነገር አትበል፣ አትንካ፣ ስለትላንትናው ነገር ስለትላንትናው ሀብል አትናገር፣ አታውራ እያለችው ነው። ትላንት የተደረገውን ነገር ያደረግሽውን ነገር ያደረገችውን ነገር አይታችኋል። ወደንሶቼ እያለ ነው እንግዲህ ብሩኬም፣ የኛ ምስኪን ጨዋ አንገቱን ደፍቶ ነው ያለው። አይዞክ እንበለው፣ አይዞክ፣ አይዞክ፣ አይዞክ ሀይሚ ግን አበዛችሁነት አበዛችሁ አንተ ነክ ያመጣከው ሁሉንም አንተ ነክ ያመጣከው ሶሲ ምን አፏን ልትከፍት ያደረገች ያደረግከው አንተ ነክ እያለች ነው እንግዲህ። ሚፍታ በአቅሙ ሰላም ለማውረድ ሞክሯል፣ ጥሮዋል ማለት ነው። በዚህ አጋጣሚ ሚፍታን እናመሰግናለን። እንኳን ሰብስበ እንግዲህ ጓደኛ ማለት እንደዚህ ነው ጓደኛ ማለት ለመቼ ነው መቼስ ሰላም ለመፍጠር አንድ ላይ ለመሆን ጓደኞቼ የብሎ ትላንትና ቪዲዮ ስርቼ ነበር፣ ቪዲዮ ለቆ ነበር እንግዲህ። ሰላም ለማውረድ በሁሉም በኩል ጥራለሁ፣ ሞክራለሁ፣ የምችለውን ነገር አረጋለሁ ብሎ ቪዲዮን እስከ መጨረሻ ነው የሰማው ትላንት። ሚፍታ እንዳለው እንግዲህ ዛሬ ምየው አንድ ላይ ሁለቱንም ጠርቶ ይዞት መጥቷል፣ ብሩኬንም ማለት ነው። እንግዲህ ደጋግማ ሀይሚ ሀብሌ ስለ ትላንትና ሀብል እንዳታረ እንዳትናገር አሁንም ደጋግሜ ያረጋለሁ ብላለች። ግን ይህ ቃል ደግሞ ይህ አነጋገር ከእሷ አይጠበቅም። ብሩኬ ዝም ሰው ዝም ሳለ ስላለ ሲል ታበዣለሽ አበዛሽ እያላት ነው። እውነት ነው አበዛች። እውነት ድራማ ቢሆን ፕራንክም ቢሆን አበዛችሁ አበዛችሁ። ለሰው ክብር መኖር አለበት። ለኦዲንስ ክብር መኖር አለበት። ተመልካች አለ፣ እሷ የሚወድ ብዙ ሰው አለ። ለዚህ ለሰው ክብር መኖር አለበት ማለት ነው። እና ይሄ መልስ ራሱ ለሱ መመለስ አልነበረባትም። የሚፍታ በመሀል ነው እንግዲህ ያለው አንድ ላይ ጠርቷቸው እንግዲህ ሰላም ለመፍጠር እየጣረ ነው ያለው። እሷ እንግዲህ ደጋግማ ይሄንን ነው የተናገረች ያለችው። ባክሽ ብሎ በጣም ተናዷል ብሩኬ ቪዲዮ ላይ ታችሁ ከሆነ በጣም ተናዷል። አይዞክ ሰላም ይወርዳል እንግዲህ እንበል። ያው ፕራንክ ነው ውዶቼ አይለያዩም፣ ያው መጨረሻ አይለያዩም፣ ሰላም ይወርዳል። ግን እንደዚህ እንደዚህ ያለ ቦታ ላይ እንደዚህ ያለ ፕራንክ እንደዚህ ያለ ቪዲዮ ሲመጣ በጣም ነው ያስጠላለው፣ ወዴንስ በጣም ነው የሚደብረው። እና ውዶቼ ላይክ አርጉ። ለቤት አዲስ ና ሰብስክራይብ አርጉ። ነባር የነበራችሁ ሼር፣ ላይክ፣ ኮሜንት በማድረግ አበረታቶኝ ውድ ያገሬ ልጆች እላቸዋለሁ። አሰላም አሰላሙ አሌይኩም ረሀመቱላሂ